የእነዚህ ሰዎች መጨረሻ ግን ምንድነው? ሩታን ከአዲስ አበባ ጀምረው ተከታትለው ልክ እንደ እግር ኳስ አጥቂ ቡታጅራ ድረስ ምን ታርጋችሁ? እስኪ ተዋት ልጅቷ ትረፍበትኝ እንዴ! ልትወልድ እኮ የተወሰነ ቀና ይቀራት። ለዛውም ደግሞ ዛሬ እናንተ ባደረጋችሁት ነገር በድንጋጤ ሆስፒታል ገብታ ካልወለደች ማለት ነው። እነዚህ ምን ጓደኞች ናቸው? ጉደኞች ናቸው እንጂ። ደሞ እኮ ይሄ ሄርሜላ ራሷ ሻፍዳ አብርሽን ለማሻፈድ ከላይ ስታሟሙቅ፣ ከታች ደግሞ እንትና አሳሩም በላ። አረ ምን ጉድ ናችሁ! እኔ ለሩታ ዘኑላት፣ አስቡላት። መውለጃዋ ጊዜ ቀርቧል። ይህን ያህል ሴራ ማሴር ይህን ያህል ሩታና አብርሽን ለመለየት የምታረጉት ጥረት ምንድን ነው? ተሰብስባችሁ ደግሞ ሄርሜላ ለምንድነው፣ ሴትነትሽን የማታስከብሪው እንዲያው፣ አታፍሪ ማብሪሽን ስደባብሹ ስስሚው ማለት ዳር የሆነ ሰውዬ እንደዚህ ለማሻፈድ አሳርሽን ስታበይ፣ እንዲ አብሪሽ እኮ ተጨነቀ። እናንተ ከታች ራሱ እኮ አሳሩን በላ። ቤተሰብ እንዲያው አይናገር አፍ የለው ሆኖ ነው እንጂ ኦ ብሎ ነበር የሚጮኸው። ወይ ተኝ ወይ አስተንፍሽ ነበር የሚለው። የምሬ ነው የምነግራችሁኝና ዛሬ እንግዲህ አቤሎ ተብየው ቤተሰብ አቤሎ ተብየውና ሄርሚ ተብየው አናት። ምክንያቱም ደግሞ መግቢያ ላይ ማለት ነው እኔ የለውበትም ስትል፣ እዩ እንዴት ገልመጥ እንዳደረጋት ማለት ነው። ምክንያቱም ራሷን ነጻ ለማድረግ ይሄን እድል ስጡኝ ልጠቀምበት ብላ አቤልም አግዟት ረድቷት አብረሽና ሄርሜላ ሰምና ወርቅ ሆኑ። ከለሊቱ ሶሪ፣ ከምሽቱ ሶስት ሰዓት ተኩል ላይ አብራጁ ባንድ አልጋ እናንተ ባንዳር ጋ ሙሽራው ሙሽሪት ባንዳር ጋ ተብሎ እኮ የተባለላቸው ለባለትዳር ነው እንጂ ለኖርማል ለሆነ ሰዎች አይደሉም። ምን አስባችሁ ነው በሌሊቱ እሷን ይዛችሁ መታችሁ መኝታ ክፍሉ አስቀምጣችሁ? አስባችሁታል እንዴ ወንድ ልጅ እኮ አይችልም ምናምን ይባላልና ያብርሽ መቻል ላሳያችሁ፣ ልናሳያችሁ። እረ ባካችሁ። ኤክስኩዝ ሚ ኤክስኩዝ ሚ እኔ ዛሬማ እንግሊዝኛ ራሱ ቀላቂ ቀላቂ ብሎኛል ምክንያቱም ይሄን ወንዶች እንኳን ተስመው እንኳን ተነካክተው እናንተ አዲስ አበባ ስላይሄዳችሁ አታውቁም እንዴ እንደው እንደዚ ሀይት ሲያረጉ አደል እንዴ እንደ እንትን እንትን የሚሉትኝ እንደ አንቴናቱ እኔማ እየባለኩ ነው ዛሬ ቤተሰብ ድምጽ ይቀነስ ስላርክ እንዳሰሙኝ እና ቤተሰቦች ዛሬ እንግዲህ ያው ሰብሰብ ብለው ሄርሚና አብርሽን ማለት ነው፣ አንድ ላይ ሰምና ወርቅ እያደረጓቸው እያሉ ሩታ በድንገት ድርሳለች። ቤተሰብ የምሬ ነው። ሰሞኑን ያው አብርሽ ታውቃላችሁ፣ ቦታ ጅራ ተከትሎ ሩታን ሄዱ የቸንጅናት ነው እና ሩታ ደግሞ ተወዷለ፣ ታፈቅረዋለ፣ ፍቅሩ ከውስጡ አልወጣም ገና። አብርሽ በሚያደርጋቸው ነገር ነው እንጂ እሷ ትንሽ ቅር ያላትኝ እንጂ አብርሽን በጣም የምትወዱ በጣም አይኗን አይታችሁ መረዳት ትችላላችሁ። እንዲሁ ገና ስታዩ ሳቅሳቅ ይላታል። ከዛ ደግሞ ከሄርሜላ ጋር የሚያደረ ያደረገው ነገር ትዝ ሲላት በአንዴ ፊቷ ጥቁር ይላል። ና እስኪ ቼክ ላርገው ባል የምንድነው ሩም ውስጥ የሚሰራው ብላ ምጥጥ ስትል ከሄርሜላ ጋር ሄርሚዬ ቆንጆ አንገቱን ድብስብስ ድብስብስ ስታረግ ቤተሰብ አያሳፍርም? ያሳፍራል። እንደ እኔ እንደ ሀገር ነው የተዋረደችው። ቡታድረ የምሬት ነው ምላቸው አብሪሽ ተው ግን ተው። ሴቶቹ አርቃቸውና ማለት ነው ሴቶ ሄርሜላን ብቻ አደለም ማራቅ ያለብህ ወንዶቹ ራሱ ተሰብስበው አንተ ለማስደሰት ሄርሚዬን ለማስደሰት። ለነገሩ አንተ አንተ ሁለት ልብ ና ግማሹ ሄርሚ ጋ ነው ግማሹ ሩታ ጋ ነው። ግን የሄርሚየን ሀሳብ ለማሳካት ደፋ ቀና እያሉ ከዙሪያ ያሉት ጓደኛ ሳይሆኑ ጉደኛ ጉድጓዴ የሚመስለት ዳር ማለት ነው። አብልሽ እኔ አስረግጨ ነው የምነግር፣ ብርግና፣ ብልግና ነው ይሄ ብልግና ነው። አንተም ደግሞ ፊት አትስጥ እንዴ ዛሬ ናፍቀን የመጣሁትኝ እራት እንበላና ሻወር ትወስድናለች። ጨርሹው ሻወር ከወሰዳስ በኋላ ምንድን ነው? ጨርሹው ምን አንዴ ምንድን ነው? ረ፣ ምንም ይባል ተረት ነበር። እኔ ራሱ አስጠፋችሁ፣ በእናንተ በምታረጉት የተነሳ ማለት ነው ቤተሰብን። ዛሬ ለሩቲ ፈርቼላታለሁ፣ ምክንያቱም ልትወልድ የተቃረበችበት ሰዓት ነው። እንደገና ደግሞ ባሌ ናፈቄ ብላ ስትመጣ እንዲ ከሴት ጋር ጉብ ብሎ አንድ ሩም ውስጥ ሲያገኙት ስታገኘው ምን ይሰማታል? የሚገርመኝ ደግሞ እኮ ማለት ነው ሩታን ተከታትለው ልክ እግር ኳስ ሲጫወቱ ማለት ነው፣ እግር ኳስ የሚያጠቃ ሰው አለ አይደል? ተከታትለው ኳሱን ሰርቪስ ቁጥር እንደዛ ነው። ሩታን እየተከታተሏት ያሉት እናንተ ከአዲስ አበባ ለቃ ቡታጅራ ስትሄድ እኔ ተንፈስ ስትላለች፣ እፎይ ትላለች ስል ተከታትለው ከእግር ከእግር ማለት ሁሉም እኮ ናቸው። ደግሞ አንድ የቀረ ሰው ታገኛለ። ማርኪ ነው የቀረሱም፣ ደግሞ ያው እሷን ተከታትሎ አጥቂ ስላልሆነ ነው እንጂ ሌሎቹ ሁሉም የሩታ አጥቂ ሁሉም ተከትለው ቡታጅራ ሄድሚ ሲያጥቀን ማለት ነው። እንዴ ሄድሜላ ከዚህ በፊት እኮ ስራዬ አዲስ አበባ ነው ስትል ነበር ስራሽስ የኔናት ምን አድርገሽ ሆነ የገባሽው ሲቀጥል ደግሞ የተሳመ ሁሉ አለች። የተደባበሰና የተሳመ ሁሉ ሌላ ነገር አይደለም የኔ ቆንጆ ማለት ነው። መጀመሪያ መኪና ሲንቀሳቀስ ሞተር ያስነሳል፣ ያገላል የተወሰነ ማለት ነው። እኛ ሲስታሳምና ሲተቃቀፍ ወዴት እንደሚሄድ እናውቃለን። እኛ 18 ዓመት ሞልቶናል። አዛ ብቻ ህፃን ሰው ካገኘች ራሱ ብትነግሪው ይስቅብሻል። በዚህ ሰአት ማንም ይሰማሽ የለም። ሁሉም ነፍስ አውቆ ሁሉንም ነገር አውቋል። ና እንደ ድሮ መስሎሽ ከሆነ ተማሪ የኔ ቆንጆ ተማሪ ሽ ማለት ው በጭንቅላ ማሰብ ይሻላል ከታች ባለው ነገር ከማሰብ በሚለው ነው። ካጠፋው ደግሞ ይቅርታ፣ እኔ ሩታ ስላሳዘነች ነው ቤተሰብ፣ የምሬን ነው እምላችሁ። የዛሬውማ የዛሬውማ ይለያል፣ ግን ስነግራችሁ ማለት ነው፣ ስነግራችሁ የምክክር ስራ ነው። አብርሽንን ነጻ እናወጣለን አሉ እንጂ ነጻ ሊዋጡ ሳይሆን የምር ተመካክረው ነው። ተመካክረው ሩታም አለችበት። ሩታ በምሽት በዚህ ሰዓት አብርሽ ጋር ምን ትሰራለች? ምን ልትሰራ ነው? ምት በጣም ስለዚህ፣ ተመካክረው ነው የእኔ ውዶች ማለት ነው ሁሉ ነው ሲጀመር፣ ሀይ ሄርሚንም አንጠርጥሏት የሄደው አብርሽዬ ማለት ነው ለስራ ና፣ ለስራ ነው ሩታ ማለችበት እጁ አለበት። እኔ ግን ሩትዬ እንደው እንዲጠንካራ መሆንሽን ነው ያየሁበት። ለምን ባል ሲተሻ ሲሳሳም ስመብለሽ ነው የምታየ አንድዬ ከታች ራሱ አሳሩን ሲበላ ስመብለሽ ነው እንደው በጣም ይዋህነሽ። አንድ ቀን ግን ጭልፍ አርገውልሽ ማለት ነው የምር እንዳታለቅሽ። እንደው በቀል በሆነው ባልሆነው ሁሌም ባሽ ነው የሚመጣውኝና እኔማ የሆነ ነገር አድርገውሽ ነው ብዬ ነበር ማስበው። ወይ አስገድደው ሲሆን እንደው ፈጣሪ ይወቅልሽ። ለማንም ቤተሰብ የምክክር ስራ ነው። አብረሽ ነጻ እናርጋሉ እንጂ ተመካክረው ነው የሚሰሩት። እኚ እዚህ ጋ ይበቃኛ በባይ